የሐዘን መግለጫ። በቀድሞ የአዋሽ ባንክ ፕሬዝዳንት አቶ ለይኩን ብርሃኑ። የአዋሽ ባንክ የዳይሬክተሮች ቦርድ አባላት የስራ አመራርና መላው ሰራተኞች በቀድሞ የአዋሽ ባንክ ፕሬዝዳንት አቶ ለይኩን ብርሃኑ ሕልፈተ ሕይወት የተሰማንን ጥልቅ ሐዘን እየገለጽን ለቤተሰቦቻቸውና ወዳጅ ዘመዶቻቸው መጽናናት እንመኛለን። የቀድሞ የአዋሽ ባንክ የቦርድ አባልና የባንኩ ፕሬዝዳንት የነበሩት አቶ ለይኩን ብርሃኑ በአዋሽ ባንክ እድገት ላይ ጉልህ ሚና ከተጫወቱ የስራ አመራር መካከል አንዱ ነበሩ። የአቶ ለይኩን ብርሃኑ የቀብር ስነ ስርዓት በነገው ዕለት ግንቦት 6 ቀን 2017 ዓመተ ምህረት ከቀኑ ዘጠኝ ሰዓት በቅዱስ ዮሴፍ ቤተክርስቲያን ቤተሰቦቻቸውና ወዳጅ ዘመዶቻቸው በተገኙበት የሚፈጸም ይሆናል። የአዋሽ ባንክ መግለጫ የሰጠው ነው። እኚህ ፕሬዚዳንት እንደነበሩና እሳቸውን እንግዲህ አብዛኛው የባንኩ ሰራተኞች እንደሚያውቋቸው ጭምርም ነው። ከፍተኛ ሚና እንደተጫወቱ ጭምርም ነው በባንኩ እድገት ዙሪያ ከዚህ በፊት በህልፈታቸው ከባንኩ የተሰጠውን ያዘን መግለጫን በማስመልከትም ነው። ለእናንተ የዘንላቸው መጣ ነው። ሚኪ ነኝ፣ ከሚኪ ታቡር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኙ። ሰላም ቆዩልኝ።